ይህ አዋዜ ሰበር ነው። ከፋላጋም ጥቃት በኋላ ህንድና ፓኪስታን ወደ ስትራቴጂክ የህልውና መፋጠጥ ተቃረቡ። ፓኪስታን ዛሬ በፈረንጅ አቆጣጠር የ1972ቱን የሲምላ ስምምነት ጨምሮ ከህንድ ጋር ያሏትን የሁለትዮሽ ስምምነቶች በሙሉ ለማገድ ዝታለች። ፓኪስታን እዚህ ጥግ የሄደችበት ምክንያት ባለፈው ማክሰኞ በህንድ ካሽሚር ግዛት ውስጥ በምትገኘው የፋላጋም የቱሪስት መናሪያ ግዛት አሸባሪዎች ተኩስ ከፍተው 25 ቱሪስቶችን ከገደሉ በኋላ ነበረ። 25 25ምስቱ ህንዳዊ ዜጎች ናቸው። ህንድ የኢንዱስ ወንዝ የውሃ ስምምነትን በማገድና የየብስ ድንበራቸውን በመዝጋት አጸፌ ታመልሳለች። የሲምላ ስምምነት ባንግላዴሽ ከፓኪስታን ተገንጥላ አገር በሆነች ጥቂት ወራት ውስጥ ህንድና ፓኪስታን የተፈራረሙት የሰላም ስምምነት ነው። የፓኪስታን ከፍተኛ የሲቪልና ወታደራዊ ውሳኔ ሰጭ አካል ብሔራዊ ደህንነት ኮሚቴም በዛሬ ሁለት ስብሰባ ከተቀመጠ በኋላ ባወጣው መግለጫ ህንድ በወሳኔዋ መሠረት የኢንዱስዋ ፍሰትን የሚያቋርጥ አንዳች ነገር ፈጽማለሁ ብትል ጦርነት እንዳወጀች ይቆጠራል ብለዋል። አክሎም ይህ ሆኖ ሲገኝ ደግሞ ፓኪስታን ያሏትን ብሔራዊ ሙሉ ኃይል በማወዳጀት የአጸፌታ እርምጃ ትወስዳለች ሲል አስጠንቅቋል። ካቢኔው የተመራው በጠቅላይ ሚኒስትር ሺባዝ ሸሪፍ ነው። ሌሎች የመንግሥት ከፍተኛ ባለሥልጣኖችና ወታደራዊ ማረግተኞችም ታድመው ነበር። ህንድም የፓኪስታን ወታደራዊ አማካሪዎችን ሀገሯን በሳምንት ጊዜ ውስጥ ጣጥለው እንዲወጡ አዛለች። የኢስላማባድ ኤምባሲዋን ዲፕሎማቶች ብዛት ከ55 ወደ 30 ዝቅ ለማድረግ ወስናለች። ፓኪስታን በወገኗ በመካከላቸው የነበረውን ማንኛውንም የንግድ ግንኙነት ታቋርጣለች። የደቡብ ኤዥያ ክልላዊ ትብብር ማኅበር ቪዛን የያዙ የህንድ ዜጎችን ቪዛዎች ሰርዛለች። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የመሩት የሚኒስትሮች ምክር ቤት በትናንት ስብሰባው ከወሰዳቸው እርምጃዎች መካከል የ65 ዓመት ዕድሜ ያለውን የኢንዱስ ወንዞች ክፍፍል ውልን ማቋረጥ ወይም ማገድን የጨመረ ነበረ። ስምምነቱ ሁለቱ አገራት ወንዙን በመጠቀም የእርሻ መሬታቸውን በመስኖ እንዲያለሙ የሚያስችላቸው ነው። ከዚህም በተጨማሪ የደቡብ እስያ ሀገራት ክልላዊ ትብብር ማኅበርን ቪዛ የያዙ ፓኪስታናውያን በ48 ሰዓታት ውስጥ ሕግ ህንድን ጣጥለው እንዲወጡ አዛለች። ይህ የህንድ ውሳኔ ካሽሚር ውስጥ ለደረሰው የሽብር ጥቃት ፓኪስታንን ሙሉ በሙሉ ኃላፊ አድርጋ መውሰዷን የሚያመለክት ነው። ህንድና ፓኪስታን የእንግሊዝ የቅኝ አገዛዝ ዘመን ፍጻሜን ተከትሎም በፈረንጅ 1947 የሚሊዮን ሰዎች ሕይወት በጠፋበት የሂንዱና የሙስሊሞች ወደ ሌላኛው ድንበር የመተላለፍ ግጭት ለሁለት የተከፈሉ ናቸው። ኒውክሌር የታጠቁት ሁለቱ ደም ፍላተኛ ጎረቤታሞች እስካሁን በመካከላቸው ሺምንተሺ ወታደሮችን የሰው አራት ጦርነት ያካሄዱ ሲሆን ሦስቱ በዚህ በአወዛጋቢው የካሽሚር ግዛት ተነሳ ያደረጓቸው ናቸው። የፓኪስታን ውጭ ጉዳይና ምክትል ጠቅላይ ሚኒስትር ሪቫቅ ዳር እንዲወሰደችውን እርምጃዎች ያልበሰሉና ችኩል ሲሉ በአርብ ሮብ ምሽት በቴሌቪዥን በሰጡት ቃለ ምልልስ ላይ ተናግረዋል። ህንድ በጥቃቱ ውስጥ የፓኪስታን ተሳትፎ ስለመኖሩ አንድም ማስረጃ አላቀረበችም ሲሉ ኮንነዋል። በህንድ በኩል ግን ከፍላጋማው ጥቃት በኋላ የፖለቲካ አመራሩ ከ2019 የባላኮት ጥቃቶች ጋር የተመሳሰለ ወታደራዊ የመቅጫ እርምጃ እንዲወሰድ ፈልጓል። በፈረንጅ 2019 የካቲት በኢትዮጵያ 2012 ህንድ በምታስተዳድረው ካሽሚር ግዛት ፑልዋማ የተባለ ስፍራ ውስጥ ከአርባ በላይ የህንድ ወታደሮች የተገደሉበትን የሽብር ጥቃት ተከትሎም ህንድ ባላኮት በሚባለው ሰሜናዊ የፓኪስታን ግዛት ውስጥ የአማጽያኑ መሸጎጫ ያለችውን ስፍራ በአየር ኃይል ቦምቦችና ሮኬቶች ቀጥቅጣለች። ፓኪስታን ግን የጦር ጄቶቹ ያበራዩ ሰው አልባ ደን መሆኑን ገልጻ የህንድ ወታደራዊ ኢላማዎች አጠገብ የራሷን የአየር ኃይል ጥቃት ብታደርስም ጉዳት ሳታደርስ ቀርታለች። በዚህም ሳይበቃቸው ሁለቱ ጎረቤታሞች በአየር ኃይል ጀቶች የሰማይ ላይ ውጊያ ገጥመው ፓኪስታን አንድ የህንድ ተዋጊን መታጥላለች። አብራሪው አብሂናን ዳን ነፍሱን በጨርቅ ቋጥሮ በጃንጥላ ወርዶ ቢተርፍም በፓኪስታን እጅ መውደቁ አልቀረለትም። ይሁንና ፓኪስታን ከሁለት ቀናት በኋላ በሰላም ወደ አገሩ ለቀዋለች። የአሁኑን ጥቃት ተከትሎም የህንድ መከላከያ ሚኒስትር ራጅናት ሲንግ ተመሳሳይ ጠንካራ ምላሽ እንዲሰጥ መፈለጋቸውን ፍንጭ ሰጥተዋል። ምክንያቱም ህንድ ለማንኛውም የሽብር ጥቃት ጠብታ ትዕግሥት የላትም ይላል ፖሊሲዋ ዜሮ ቶሌራንስ በፈረንጃፍ ይህንን ድርጊት የፈጸሙት ላይ ብቻ ሳይሆን ከዚህ ትዕይንት በስተጀርባ ተቀምጠው ያሴሩና ይህን ጨካኝ ድርጊት ያስፈጸሙትንም እንደርስባቸዋለን፣ አያመልጡንም ብለዋል። እኚህ የአገሪቱ መከላከያ አዛዥ በትናንትናው ዕለት ይህን ድርጊት የፈጸሙት ላይ ብቻ ሳይሆን ከዚህ ትዕይንት በስተጀርባ ተቀምጠው ያሴሩና ይህን ጨካኝ ድርጊት ያስፈጸሙትንም እንደርስባቸዋለን፣ አያመልጡንም ብለዋል። አዛዡ በትናንትናው ዕለት ኒው ዴሊ ውስጥ በኤር ማርሻል አሪጃን ሲንግ መታሰቢያ እንግግራቸው በህንድ አየር ኃይል ኤር ማርሻል የአየር ኃይል ሌትናንት ጄኔራል እንደማለት ነው። ኢሳያስ እነዚህ ሁለት ኒክሌር ታጣቂ ሀገሮች እንደሰማው ማክሰኞ ዕለት በተፈጸመ ፋላጋን በተባለው የቱሪስት መናኸሪያ ቦታ ላይ በጣም በጣም ለም ሆና ላይን ለዓይን የሚማርኩ ተራሮች ወንዞችና መስኮች ያሉት እንደውም አንዳንዶች ሌላ ስዊዘርላንድ ነው የሚሉት የቱሪስት መናኸሪያ ቦታ ነው እና እዚህ ላይ በተፈጸመው የሽብር ጥቃት የሀያ ስድስት ሰዎች ህይወት አልፏል። እንግዲህ መነሻው ይሄ ነው እና በዚህ የተነሳ ግን የወሰዷቸው እርምጃዎች ሁለቱም ስትራቴጂክ ፍጥጫ ውስጥ እንዲገቡ አደረጋቸው። ማለት አሁን በህንድ በኩል ያለውን ስትመለከት የሁለቱን ሀገሮች ስልሳ አምስት ዓመታት ያስቆጠረ የኢንዱስ ወንዝ አጠቃቀም ስምምነትን ማገድ ይላል። ይሄ ማለት ስምምነቱ የዓለም ባንክ ነው ያደራደራቸው። የዚህ ስምምነት ያደረሳቸው ወንዙን ለሁለቱ ሀገሮች ያካፍላል። ወንዙንና የወንዙን ገባሪዎች ለሁለቱ ሀገሮች ያካፍላል። እና በዚህ መንገድ እነዚህ ከፍተኛ ቁጥር የያዙ ጎረቤታማ ሀገሮች ዋነኛው የእርሻ ምርታቸው አይነተኛ የውሃ ምንጭ ነው፣ ይሄ። ስለዚህ አሁን ህንድ በዚህ ምክንያት ከወሰደቻቸው በርካታ ዲፕሎማሲያዊ እንዲሁም የተለያዩ የንግድ እርምጃዎች በተጨማሪ ይሄንን የውሃ ስምምነትን ማገድ ማለት በሌላ አነጋገር በዚህ ስምምነት መሰረት የምታገኘውን ይህን ስምምነት ተከትላ አይዶነ ምን ማለት እንደሆነ በጣም ከባድ ነው። ይህን ነገር አጣርተን መጨረሻውን እስክንደርስበት ድረስ ከይህን ስምምነት አግደና ወይም በዚህ ስምምነት አንገዛም ማለት የወንዙን ህንድ የምትጠቀምበት መንገድ ወይም የተለመደው የውሃ መጠን ወደ ፓኪስታን ሊፈስ የማይችልበት ሁኔታ እንዲፈጠር ማድረግ ስትጀምሪ የዛለት ጦርነት እንዳወሽ ቆጥረን ሀገሪቱ በብሔራዊ ደረጃ ያሏትን አቅሞች ሁሉ ያቀናጀ አጠቃላይ ምላሽ ነው የምንሰጠው የሚል ነው፣ የዛሬ የፓኪስታን የብሔራዊ የደህንነት ኮሚቴ ውሳኔ። ሀገሪቱ ያላትን አቅም ኒክሌር ጭምር ማለት ነው፣ ወይም ለዚህ የሚያደርሰን ነገር ካለ እሱን ጭምር ይፋ ጦርነት ነው የምናወጀው፣ የምንወስድ እርምጃ ያ ነው የሚሆነው የሚል ነው እንደሰማው። በህንድና ፓኪስታን መካከል የረጅም ጊዜ ቁርሾ ያላቸው ሀገሮች ናቸው እና በተባበሩት መንግስታት አማካኝነት ሰላም ሰፍኖ ይኖሩ የነበሩ ሁለት ሀገሮች ናቸው። መጀመሪያ እንደ አንድ ሀገር፣ ከዛ ደግሞ እንደ ሁለት ሀገር ማለት ነው። አሁን በእርግጥስ ውሃ እንግዲህ ህይወት ነው፣ በተለይ እንደዚህ አይነት ትልቅ ውሃ የምትጠጣው ነው የምታለማበት ነው። በጣም በርካታ ነገር ነው። እና የህንድ እርምጃ በዚህ መጠን ከፍ ማለቱ በነዚህ ሁለት ኒኩለር ታጣቂዎች ሀገር መካከል የሚመጣው ወይም የሚነደው እሳት እጅግ በጣም ከባድ አይሆንም ወይ? የህንድስ እርምጃ እንደው በአንድ ጊዜ ጣሪያ አልነካም ወይ?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 ነገር ግን አንድ ነገር ማለት ይቻላል። በህንድ በኩል ለምሳሌ ማንኛውንም የሽብር ጥቃት በምንም መንገድ ያለመቋቋም ዜሮ ቶለራንስ የሚላለ። ይሄ ማለት ምን ማለት ነው? ዋነኛው ጠንቅ ሁለቱ የሚጋሩት በሂማሊያ ግዛት ወይም በሂማሊያ ተራሮች ግርጌ ስር የሚገኝ ሸለቆ ውስጥ የሚገኝ የካሽሚር የሚባል ቦታ ነው። እና ካሽሚር የህንድ ካሽሚር አለ፣ የፓኪስታን ካሽሚር አለ። አሁን ለምሳሌ የህንድ ካሽሚር ላይ ስትመጣ እንግዲህ ግዛቱን ለሁለት ተካፍለውታል ማለት ነው። ያም በጦርነት ነው እና አንዱ ያኛውም የኔ ነው ነው የሚለው ፓኪስታን ሆነ ስታይ በእጇ ያለው ካሽሚር ፕላስ ህንድ ውስጥ ያለው ካሽሚር የኔ ነው። ህንድም በእጇ ያለውን ካሽሚር በተጨማሪ ፓኪስታን የያዘችውም ካሽሚር የኔ ነው። አሁን ወደ ህንድ ካሽሚር ስትመጣ አብላጫዋ ነዋሪ ሙስሊም ነው እና ህንድና ፓኪስታን ደግሞ ከነፃነት በኋላ ለዚህ አይነት መከፋፈል ያበቃቸው ሃይማኖትን የተመረኮዘ ነው። ቤዚካሊ ሁለቱም ህንዶች ናቸው። ነገር ግን ሙስሊም ህንዶች ወደ አሁን ፓኪስታን ወደ ምላት መሬት በብዛት ሙስሊሞች ወደሚገኙበት ሄዱ ማለት ነው እዛሁን የሙስሊሞች ሀገር እየተመሰረተ የመጣበት የፓኪስታን የህንድ ግዛት የነበረ ማለት ነው። የነበሩ ሂንዱዎች ደግሞ ወደ ህንድ ወደ ተባለው መሬት ሲመጡ የደረሰ የትልልፍ ሰቆቃ ነው። የሰው ልጅ ደግሞ በባህሪው ወደፊት ከመሄድ ውጭ ወደኋላ የማየት የማሰብ ተፈጥሮ የለውም እንጂ እነዚህ ሀገሮች እንደዚህ ለሁለት ለመሰንጠቅ የከፈሉት መስዋዕትነት የሰው ልጅ ዶሮ የሰው ልጅ ህይወት እንደ ዶሮ ያለቀበት ነው። የመጨፋጨፉም አይነት ይዘገንናል። ታሪክን አስጠሊታ የሚያደርጉ ይሄ ነው። አሁን ህንድ ሀያ ስድስት ሰዎች ናቸው ቤዚካሊ የሞቱት ግን ዜሮ ቶሎራንስ ጸረ አሸባሪ አቋም ያዘችበት ምክንያት ያላቋረጠ መታወክ አገሪቱን ሊያጋግም የሚችል እሳት ሊቀሰቀስበት የሚችል ቦታ ነው ካሽሚር በሁለቱም በኩል ስለዚህ ይሄ ነገር እንዳይኖር በተለይ ይሄን በመጠቀም ፓኪስታን አሁን እኔ የማውራው በነሱ እግር ሆኜ ነው ይሄን በመጠቀም የፓኪስታን መንግስት ሊደግፋቸው የሚችሉ አማጽያን በግዛቲቱ ውስጥ እንዳይፈጠሩ ትፈልጋለች። እንዳይፈጠሩ ለማድረግ ደግሞ ዋነኛው አቅሟና ማስጠንቀቂያዋ ፓኪስታን ላይ ነው ማለት ነው። አይ ስለዚህ በጣም የሚገርም ዜናው ስታነብ፣ በካሽሚር ካሽሚር ውስጥ ይሄ የካሽሚር ሸለቆ አምስት መቶ ሺህ ጦር ነው ያላት ህንድ። እንግዲህ ይህን ማሰብ ትችላለህ፣ ምን ያህል ጥብቅ ክትትልና ዝግ ቦታ እንደሆነ። ይሄን አልፈው የፓኪስታንና የህንድ የጋራ ድንበር ከሆነው መሬት 200 ኪሎ ሜትር ወደ ውስጥ ገብተው ነው ይህን ጥቃት ማድረስ የቻሉት። በነገራችን ላይ የዛ የካሽሚር ፖሊስ የሶስት አሸባሪዎችን ስም አውጥተዋል። ከእነ ከሶስቱ ውስጥ ሁለቱ ፓኪስታናውያን ናቸው። አሁን ህንድ ምን ድምዳሜ ላይ የደረሰችው ፈጻሚዎቹ ሶስት ቢሆንምና ዝላ ምንድነው የካሽሚር ሬዚስታንስ ብሎ ራሱን የሚጠራ የካሽሚር ተጋትሮ የተባለ ቡድን ቢሆንም ይህ የካሽሚር ተጋትሮ ቡድን ማነው፣ እንዴት ተቋቋመ፣ ይህን ጥቃት ለመፈጸም እንዴት ተነሳ፣ እንዴት ቻለ ለሚለው ጥያቄ በሕንዶች በኩል ያለው መረዳት የፓኪስታን እጅ አለበት ነው። ስለዚህ የምንወስደው መቀጣጫ እርምጃ ፓኪስታንን ዋጋ ማስከፈል የሚችል ማቀብ የሚችል የሚል እምነት ስለሆነ ሁል ጊዜ የሽብር ጥቃት በደረሰ ቁጥር ስጋት አለ ማለት ነው። አየህ አሁን ለምሳሌ የውሃ ስምምነቱን እስከ ማገድ መሄድ እና ምን ማለት እንደሆነ ደግሞ የትርጉሙ በፓኪስታን በኩል የተሰጠው ምላሽ ስትመለከት ያው ውሃ እገዳሽን ተከትሎ የውሃው ፍሰት ላይ አንዳች ነገር አደርጋለሁ ብለች ብቲ ፓኪስታን ያላትን ኃይል በሙሉ ብሔራዊ አቅም አጣምራ አጠናጭታ አዋህዳ ትዘምታለች ነው። ሉክ ቢኮዝ ይሄ ጦርነት ማወጅ ነው ነው ወንድ የሚል ተመልከት። አሁን በዚህ መሃል በዜና ውስጥ ትከታተል። በህንድ የፖለቲካ መሪዎችና በህዝብ ውስጥ በህንዳዊ መካከል ያለው ስሜት ፓኪስታን ላይ ጠንካራ ወታደራዊ እርምጃ እንዲወሰድ ነው። ከዚህ በፊት የጠቀስኩት የአየር ድብደባ በሁለቱም የተካሄዱት አሉ። አሁን የሚፈለገው ከዛ የበረታ በግልጽ ሊታይ የሚችል ወታደራዊ እርምጃ እንዲወሰድ ይፈልጋሉ። ወደዛም አቅጣጫ እየሄዱ ነው ይላል። ለዚህ ነው በሁለቱ ሀገሮች መካከል ስትራቴጂክ አሁን ለምሳሌ ፓኪስታን ወሰደችው ፓኪስታን ላይ የወሰደችው እርምጃ ምንድን ነው? የባንግላዴሽ መገንጠልን የባንግላዴሽ ተገንጥሎ መውጣት ስንመለከት እኮ በዛ ውስጥ ሕንድና ፓኪስታን ኦልሞስት የነሱ የውክልና ፍልሚያ ነው። ባንግላዴሽ ከፓኪስታን ውስጥ ነወጣቸው ስለዚህ በዛን ጊዜ ሕንድ ትልቅ ሚና አላት። ስለዚህ በሕንድና በፓኪስታን መካከል የሰላም ስምምነት የሲምላ የሚባለው የሰላም ስምምነት በሁለቱ ሀገሮች መካከል ጦርነት ያቆመ ነው። ይሄ በጣም ቁልፍ ነገር ነው። የሰሜን ኮሪያና የደቡብ ኮሪያ ጦርነት በተኩስ አቁም ቆመ እንጂ በሰላም ስምምነት አልቆመም። እሱን አግዳለሁ ነው ያለችው ፓኪስታን። በህንድና በፓኪስታን መካከል ጦርነት የሚያግድና ሰላምን ያረጋገጠ ስምምነት ነው። ያ ስምምነት ተነሳ ማለት በሁለቱ ሀገሮች መካከል የነበረው ግጭት መቀጠል ይችላል ማለት ነው። ስለዚህ ያሉበት ሁኔታ ይሄ ነው እና ብዙዎቹ ተንታኞች ምንድን ነው የሚሉት በልምድ እንደምናየው ሁለቱ ወደኋላ የሚሉ አይደሉም። መፍትሄ ሊሆን የሚችለው በጓሮ በር የሚሰራ ሌላ አካል ካለ ብቻ ነው ብለዋል። አካባቢው ደግሞ የሚገርምህ የኒውክሊየር ትሪያንግል ነው፣ ፓኪስታን፣ ህንድ፣ ቻይና ህንድና ቻይና የዓለማችን ቁጥር አንድና ቁጥር ሁለት የህዝብ ብዛት የያዙ በጋራ ወደ ሁለት ነጥብ አምስት ቢሊዮን የሚደርስ ህዝብ የያዙ ናቸው። ፓኪስታንም ቀላል አይደለም። እነዚህ ሶስት ጎረቤታማ ሀገሮች ሶስቱም ኒውክሌር ፓወርስ ናቸው እና ይሄ ነው ለጊዜው ያለው። ኢሳያስ ዓለም አሁን እንግዲህ በሁለቱ ሀገሮች በህንድና ፓኪስታን መካከል እንደሚፈራው ለምሳሌ ፓኪስታን እንደዛተችው ጦርነት ብታነሳና ብታውጅ አሸናፊ ያለው ወይስ ዓለም? በዚህ ዙሪያ ግልጽ ነው እኮ ጉዳዩ። እነዚህ ሀገሮች የማይዋጉበትን መሳሪያ ይዘዋል። መሳሪያ የሰላም አካል ነው የሚባለው ለዚህ ነው። ኒክሌር ይዘህ ውጊያ ውስጥ ልግባ ብትል የሁለታችሁ ፍቃድ ብቻ አይሆንም። አየ እነዚህ ሀገሮች አንዴ ኒውክሌር መወራወር ከጀመሩ የሚያቆሙበት ምክንያት የለም። አየ ይህን ወረወሩ ማለት ቀሪው ዓለምም አይተርፍም ነው በኒውክሌር ቦምብ ሰባ አሁን እዛ ውስጥ የሚያደርሰን ነገር የለም እንጂ። ምክንያቱም ሁለቱ ሀገሮች እንኳ ብዙዎች ኤክስፐርቶች ያሰሉት ህንድና ፓኪስታን ያላቸውን የኒውክሌር ቀለሃ ባሩድ ተታኩሰው ቢጨርሱ ይላል ዓለማችን የኒክሌር ክረምት ውስጥ ትገባለች ብለው ነው የሚያስቡት። ህንድ የለሽ ባንግላዴሽ የለ ባህር ተሻግሮ አሜሪካ የለ እዚህ የጥቁር ምድር አፍሪካ የለ። አየ ፀሐይ ትጋረዳለች። ከዛ በኋላ አይደርሱም። ይህ ነው የኒክሌር መሳሪያ ባለቤትነት፣ ኒክሌር በባህሪው ጦርነት ከልካይ ነው። ስለዚህ ይሄ ነገር እስከሚችሉት ደረጃ ሊፎክሩ ይችላሉ። ምናልባትም እንዳለፈው እንዳልኩ አንዱ የሌላውን የአየር ክልል ጥሶ አንድ የሆነ ቦታ ደብድቦ ትንሽ ደማ ፍሶ ይመጣል። ያኛውም ያን ያደርግና በዛው ይቅር ይቅር ይባባላሉ። አለምም ተው ያንተም ተው አንቱም ተው ማለቱ አይቀርም ብዬ ነው ማስበው። ወደዚህ ወደ ሙሉ ጦርነታው ፓኪስታን ባለችው መሰረት ባለኝ ሙሉ አቅም ህንድን ጦርነት ውስጥ ነው የምፈግማት የሚለውን ትንሽ ቴምፐር ብለን ብንገልጸው ይሻላለሁ፣ ግንፍልተኛነት ብለን ብንገልጸው ይሻላል። ምክንያቱም ሁለት የኒክሌር አገሮች ሲዋጉ ማንም ሊመለከት አይችልም። ኢሳያስ እንደዛ ነው ተስፋ ማድረገው። ነገር ግን ደግሞ ለጊዜው ያለ ሁኔታ ግን አስጨናቂ ነው። አለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሆነልህ። መልካም አዳር።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 የቁጠባ አገልግሎቱ ደንበኞች ባትሪ ካለምንም ስጋት መተካት እንዲያስችላቸው ከብድር አቅርቦት ጋር የተቆራኘ ሆኖ የቀረበ ነው። የኛ ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200% የሚደርስ የባትሪ ምትክ ብድር ይሰጣል። ሂሳቡ ሲከፈት በየወሩ የሚሰላ የአስር ነጥብ አምስት በመቶ ዓመታዊ ወለድ ይታሰብልዎታል። ከሰኞ እስከ እሁድ ከጠዋቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቹ ምሳ ሰዓትን ጨምሮ ይሰራል። አድራሻዎቹ ዋና መሥሪያ ቤት፣ አብዬ ቅርንጫፍ፣ ቀበና ወደ ቤላ የሚወስድ መንገድ